ፊት ያቆመዋል። አሮንም ስለ ራሱ አጢአት የሚሰዋውን መስዋዕት ወይፈኑን ያቀርባል። ለራሱም ለቤተሰቡ ያስተሰርያል። ቁጥር 15 ላይ ደግሞ እንሄዳል። ስለ ሕዝቡም አጢአት የሚሰዋውን መስዋዕት ፍየል ያርዳል። ደሙ ወደ መገናኛው ውስጥ ያመጣዋል። በወይፈኑም ደም እንዳደረገ በፍየሉ ደም ያደርጋል። በመክደኛው ላይ በመክደኛው ፊት ይረጨዋል። ከእስራኤል ልጆች እርኩስነት ከመተላለፋቸው ከአጢአታቸው የተነሳ ለመቅደሱ ያስተሰርይለታል ወዘተ ቀጥሎ ደግሞ ቁጥር 20 ላይ ሂዱ መቅደሱንም የመገናኛውን ድንኳን መሰውያን ማስተስረያ ከፈጸመ በኋላ ሕያውን ፍየል ያ ሁለተኛውን ፍየል የሚለቀቀውን ሕያውን ፍየል ያቀርባል። አሮንም ሁለቱን እጆቹን በሕያው ፍየል ራስ ላይ ይጭናል። በላዩም የእስራኤልን ልጆች በደል ሁሉ፣ መተላለፋቸውንም ሁሉ ኃጢአታቸውንም ሁሉ ይናዝዛል። ከዚህ ይሄ ጥልቅ ትምህርት ነው። ፓስት ፕሬዘንት ፊውቸር የምንለው እ ምስጉን እግዚአብሔር እዛ ጋር ያልቆጠረበት የዛሬውን በደል የከደነለት የነገውን የማይቆጥርበት የባለፈው የተሰረየለት የዛሬው የተከደንለት የነገው የማይቆጠርበት የሚለው መንፈስ ማለት። ከዚያ መተላለፋቸውን ሁሉ ኃጢአታቸውን ሁሉ ይናዝዛል፣ በፍየሉም ራስ ላይ ያሸክመዋል፣ በተዘጋጀውም ሰው እጅ ወደ ምድረ በዳ ይሰደዋል። ፍየሉም ኃጢአታቸውን ሁሉ ሁሉ ወደ በረሃ ይሸክማል። ፍየሉንም በምረበዳ ውስጥ ይለቀዋል። ምን መሰላችሁም ይሆን ህዝብ ሁሉ ጨንቆታል። ዓመት ሙሉ የኃጢአት ፍርሃት ነው። እግዚአብሔር እስራኤላዊን ሰው ፊቱን ያከብድበታል፣ በህይወት እንዳይኖር ያደርገዋል። ስለዚህ እስራኤላዊው ይችን ቀን በጉጉት ይጠብቃል። ያን ቀን ሊቀ ካህናቱ ሁለት ፍየሎች ያመጣል። አንደኛው በእግዚአብሔር ፊት የሚቃጠል የሚታረድ የሚሞት ለዚህ ካህኑ የህዝቡን ሁሉ ኃጢአት በዚህ ፍየል ላይ ያደርገዋል። በእግዚአብሔር ፊት ለኃጢአት ማስተስረያ ያርደዋል። በሚቃጠለው የእግዚአብሔርን ፍርድ በኃጢአት ላይ ያለ ጥላቻና በቀል በሚገልጠው መሠዊያ እሳት ላይ ያንቀለቅለዋል። በዚያ ላይ ይቃጠላል። እግዚአብሔር በእውቀቱ ኃጢአት ሲፈረድበት ኃጢአት በእግዚአብሔር ቁጣ፣ በእግዚአብሔር እሳት፣ በእግዚአብሔር በቀል። አንዳንድ ክርስቲያኖች ትንሽ ሲያማችሁ ገሀነም የሚታያችሁ ትንሽ የሆነ የጤና መታወክ ሐኪም የሆነ አጠገባችሁ በእንግሊዘኛ ሲያወራ እንዴት ነው ይህ ነገር? ወዲያው ደግሞ ሲኦል የሚታያችሁ ገሀነም የሚታያችሁ። ይህን ስሙ። ያ ፍየል በእሳት ላይ ተቃጥሏል። የእግዚአብሔር በቀል፣ የእግዚአብሔር ቁጣ፣ የእግዚአብሔር የጽድቅ ትኩሳት ሁሉ በዛ ላይ ወድቋል። መሰዊያው ላይ ወገነ እሳት ነው የሚነደው

ምን ያህል ነው መሰዊያ አስተማማኝ የሆነ ምን ያህል ነው ይሄ ደም መፍሰስ ይሄ የህይወት ማለፍ ላንተ ሰላም ያመጣው ሁለተኛው ፍየል ይነግርሃል ባጭሩ ባለፈውን የዛሬውን የሚመጣውን ኃጢአት ያስቀምጣል ያን ጊዜ ለአንድ ዓመት ይጠቅመዋል ሰውየው እድሜ ለማርዘም ይጠቅመዋል ለእስራኤላዊ የኢየሱስ ክርስቶስ ደም ግን አንድ ጊዜ ለዘላለም የቀደሳቸውን የዘላለም ፍጹማን አድርጓቸዋልና ከዚህ በኋላ ለኃጢአት የሚቀርብ ምንም መስዋዕት የለም የተባለው ነው። በብራያን ላይ እንዴ ሰላም እንዲሰማው ተቃጥሎ የእግዚአብሔር ቁጣ ወርዶበትም ስጋት የሚገባው ሰው አለ። የዚህን ነገር ውጤት እግዚአብሔር በሁለተኛው ፍየል ያስረዳቸዋል። ኦኬ እንዲያርግ ሰላም እንዲሰማቸው ሰው መቼስ እንደዛ ሲሆን ነው የሚመቸው እና ኃጢአታቸውን ሁሉ በደላቸውን ሁሉ መተላለፋቸውን ሁሉ ፓስ፣ ፕሬዘንት፣ ፊውቸር ያን ሁሉ በእርሱ ላይ ታደርጋለ። ከዚያስ አንድ ሰው ይዘውና ህዝብ ሁሉ እያየ ኃጢአታችሁን ሁሉ እዚ ላይ አድርጌዋለሁ፣ ኃጢአታችሁን ሁሉ የአመቱን ሙሉ ወሰደላችሁ ብሎ ለእስራኤል ህዝብ ከታ ካወጀ ከተናገረ በኋላ ያን ፍየል ሰው እዛው መሃላቸው ካዩት፣ ይኸው ኃጢአቴ እኮ እዚህ ጋ ያለው በቅርብ ርቀት ምናቸው ትዝ ይላቸዋል። አሁንም ኃጢአታቸው ፍየሉ እዛው ሰፈር ከዋለ ኃጢአታቸው ትዝ ይላቸዋል። አሁንም በቅርበት ነው ያለው። አሁንም የተወገደ አይነት ስሜት አይሰማም ስለዚህ ሳ አንድ ሰው ይመረጥና ፍየሉ የህዝቡን ሁሉ ኃጢአት ከተሸከመ በኋላ ሰውየው ይዞ ከከተማ ይወጣል ይሄዳል ገጠር ያልፋል ጫካ ያልፋል በረሃ ይወጣል ምረበዳ ውስጥ ይሄዳል የእስራኤል ልጆች ሲሄድ ያውታል ከሰፈራቸው ሲወጣ ምናቸው ነው እየሄድ ያለው ምናቸው ይዞት ሄደ እየሄደ ነው ወይ እ የቱ ጋር ነው ያለው? ተመልሶ ይመጣ ይሆን? ይመጣል። እ ይመጣ ይሆን? ሄዷል። ወጣ ወይ በስመ ሰውዮ ይዞት ይሄዳል ምድረ በዳ ውስጥ üst ከዚያስ ፍየሉን በዚያ ይለቀውና ይመለሳል። ፍየሉ ምስራቅ አያቅ ምዕራብ አያቅ እያለ እዛው ይሄዳል። ይህን ፍየል ያ ሕዝብ ከዚህ በኋላ አያየውም። ኃጢአቴን አላየውም በሉ በደሌን አላየውም በሉ የእስራኤል ሕዝብ እንኳን በዚህ ፍየል ላይ ሰላም አለው። ከዚህ ፍየል የተነሳ ለአንድ ዓመት በሰላም ይኖራል። ምን ያህል ሰላም አላችሁ? በሕያው እግዚአብሔር ልጅ ደም፣ በተቃጠለው መስዋዕት፣ በፈሰሰው ደም ምን ያህል ረፍት አላችሁ? አንድ እስራኤላዊ አንድ እስራኤላዊ የሚሰማውን ያህል ሰላም አላችሁ? የአይሁዳዊ ሰው ፍየሉን ካቀረበ በኋላ ወይ ወይ በዚህ መሀል አንድ ቀጭቃዣ ተነስቶ። ይሄ ደል እንዳይመስል ኃጢአት አሜን በልባክ፣ ቢል አሜን ልትል ነው። እስከ ሄዷል ምረበዳ ሄዷል፣ ተወግዷል፣ ፓስት ፕሬዘንት ፊውቸር ሄዷል። የምት እያንዳንድስ እኔ እንደውም የሚድን ሰው ያለ አይመስለኝም፣ አሁንስ ፈራሁ እያለ ቢሰብክ ምን ይሰማል? አንድ እስራኤላዊ እንደዛ ቢሰብክ የዛን ቀን ላይ ምንድ የሚደረገው? አንድ እስራኤላዊ በዚህ ታላቅ የስርየት በዓል ላይ ፍየል ላይ ተጭኖ በሚላካ ኃጢአት በዓል ላይ እንዲህ አይነት ስብከት ቢዘባርቅ ምንድን ነው የሚፈጸምበት ያ ሁሉ ህዝብ ምን ሊለው ይችላል ደና አረፍን ተገላገልን እፎ እያለ ህዝብ እንዲህ አይነት በጥባጭ ሰባኪ መሃሉ ላይ ቢያገኝ ምን ይሰማዋል እና ሰላም አላችሁ በልጁ ደም እርቅና ሰላም አላችሁ ወይ በዛ ነውር በሌለው አንድ ወንድ በግ ደሙን ባየው ጊዜ አልፋለሁ ባለው እግዚአብሔር የበግ ደም ቀብተው ያረፉ እስራኤሎች ሰላም እንዲሰማቸው አድርገዋል። የልጁ ደም በመቅረቡ ምን ተሰማችሁ? ምን የሚሰማችሁ ነገር የለም ወይ? ሌላ ታሪክ ልጨምርላችሁ። ጊዜያችን ስለሌለ ነው። ራብን ታቋታላችሁ። መጽሐፋችሁ ላይ መጽሐፈ ኢያሱ ላይ ራብ የምትባል ጋለሞታ እኔ መጽሐፍ ቅዱስ መጽሐፍ ቅዱስ ደስ የሚለኝ አይፈራም ምናልባት እንደዚህ ስላቸው አንዳንድ ስነ መለኮት እንትን ይቀየሙ ይሆን ዶ ይሄንን በግሪኩና በሂብሪው እያሉ መከራ ይበሉ ይሆን አይልም እንደ ወረደ ያ ሰው አይፈራም መጽሐፍ ቅዱስ በግልጽ ነው የሚናገር በቃ ራም የምትባል ወይንም ጋለ ሞታ ነበረች በቃ ኢየሱስ ያድናል በሉ ኢየሱስ ያድናል በሉ የልጁ የኢየሱስ ደም በሎ። ከኃጢአት ሁሉ በሉ፣ ያድናል። አንዳንድ ሰዎች ትንሽ ደፋር ምሳሌዎችን ባትጠቀሙ ይላል። እኔ አንሶኛል፣ ምሳሌ ደፋር ሌላ ስብከት ቃለን የምፈልገው አፌክት ዘ ሊትል ማይንድ ይላሉ ለመድረክ የሚሆን ቃል ባይሆን ምን ማለት ነው? ይህን የእግዚአብሔር ጸጋ አልሰበክ ነው፣ ጸጋው አልተሰበከም አንና ሰዎች እንደምን ታውቃለህ? ጸጋ ምን እንደታወቃለህ? ጸጋ መጠን የሌለሽ ነገር ነው። ጸጋ ማለት ራሱ ትርጉሙ ግሬስ ማለት ባጭሩ መጠን የሌለው ነው። አንዳንድ ሰው ያሳንሰዋል። ምን ብሎ ሃይፐር ግሬስ። አንዳንድ ሰባኪዎች ሃይፐር ግሬስ ነው የሚሰብኩት። የተለጠጠ ጸጋ ይላል። የተለጠጠ ጸጋ ካል አሳንሰዋል። ጸጋ ከመለጠጥ ያለፈ አንተ ሳትሆን እኔ ሳል እግዚአብሔር የለጠጠው መለጠጥ ነው። የኔ መለጠጥማ ገና አልለጠጥኩትም የተለጠጠ ግሬስ ግሬስ ራሱ ሊለጠጥ በቃ እኮ ተለጠጦ ያለቀ ነገር ጸጋ አልገባህም ማለት ነው ሃይፐር ግሬስ የተለጠጠ ግሬስ ምናምን አቤት አቤት ፍልስፍና አቤት አለማወቅ የእግዚአብሔርን ታላቅ ጸጋ ሃይፐር ብለት አሳንሰዋለ አንተማ ተለቅ ነው መለጠጥ ነው አሳነስከው ኤክስትራቫጋንት ቫጋንት ግሬስ ይሉታል ነጭው ያንሰዋል የእግዚአብሔር ጸጋ እንደዚህ እኮ የሚሆነው ሰው በኃጢአቱ ሙት የነበረ በእግዚአብሔር ጸጋ የዳነ ሰው እኮ ኧረ ጸጋ ተለጠጠ በሚል አማርኛ ከገለስከው አሳንሰዋል ከመለጠጥ ያለፈ ነው። እና መጽሐፍ ቅዱስ በግልጽ ቋንቋ ይናገራል። እንድታፍሩ ከፈለጋችሁ እንድትሸማቀቁም ከፈለጋችሁ ይቺ ሴት ረዓብ የተባለች ጋለሞታ በአዳኛችን በመሲሁ በኢየሱስ የትውልድ ሐረግ ውስጥ እንድትቆጠር መጽሐፍ ቅዱስ አስገባት።